ፕሬዚዳንት ሩቶ የተወረወረውን ጫማ በእጃቸው ሲከላከሉ ታይተዋል። ፖሊስ ድርጊቱ ከተፈጸመው በኋላ ሶስት ሰዎች እያሰረ ሲሆን ለፕሬዚዳንቱ የሚደረግ ጥበቃ መጠናከር እንዳለበት ተጠቁሟል። ሩቶ ጫማ ሳይወረወሩባቸው በፊት መንግስት በአካባቢው መንግስት ስለሰራቸው ቤቶች እየተናገሩ እና በሀገሪቱ የእርሻ ወጪን ለመቀነስ መንግስት እያደረገ ስላለው ጥረት እያወሩ ነበር ተብሏል። የጸጥታ ኃይሎች ድርጊቱን በፖለቲካ ተነሳሽነት ቀድሞ የታቀደ ሊሆን ይችላል ብለዋል። የናይሮቢ ካውንቲ የብሔራዊ ምክር ቤት አባል ኤስቴርስ ፓሳሪስ በኤክስ ገጻቸው ባሳፈሩት አስተያየት በፕሬዝዳንቱ ላይ ጫማ መወርወር ተቃውሞ አይደለም፣ ትንኮሳ ነው። በሚጎሪ የተከሰተው አሳዛኝ ክስተት አጥብቄ አወግዛለሁ። ይህ በተንኳሽ ግለሰብ የተፈጸመ አሳፋሪ ድርጊት የኬንያውያንን እሴት እና ምኞት አያንጸባርቅም ብለዋል። የሩዋንዳ ውጭ ጉዳይ ሚኒስትር ከአሜሪካ የሚባረሩ ስደተኞችን ለመቀበል ድርድር ጀምረናል አሉ። ሚኒስትሩ ከሀገራቸው ቴሌቪዥን ጋር ባደረጉት ቃለ ምልልስ በዚህ ጉዳይ ላይ ድርድሩ እንደተጀመረ ገልጸዋል። ሲናገሩም እስካሁን ስምምነት ላይ አልደረስንም፣ ይሁንና ከአሜሪካ ጋር የምታባረራቸው ስደተኞች ለመቀበል ንግግር ላይ ነን ብለዋል። ይህ ጉዳይ ባለፈው ሳምንት በስፋት ሲዘገብ የቆየ ሲሆን የሩዋንዳ ባለስልጣን ዛሬ በቃለ ምልልሳቸው ማረጋገጫ ሰጥተዋል። እንደ ዘገባዎቹ ከሆኑ አሜሪካ ወደ ሩዋንዳ ለመላክ ያሰበችው ከአሜሪካ እንዲባረሩ ተወስኖባቸው ሀገራቸው አለቀ ተቀበለው ያለቻቸው ስደተኞች ነው። የቡርኪና ፋሶ መሪ ኢብራሂም ትራውሬ ሚኒስትሮች እና የፓርላማ አባላትን ደሞዝ በ30 ፐርሰንት ቀንሶ የመንግስት ሰራተኛውን በ50 ፐርሰንት አሳድጓል። ይህ በእንዲህ እንዳለ ራሽያው ፕሬዚዳንት ቭላዲሚር ፑቲን ቀጥተኛ ግብዣ ትራውሬ ዛሬ ወደ ሞስኮ በረራ ይጀምራል። በመጪው ሮ ከፑቲን ጋር በቀጥታ በትራውሬ የደህንነት ጉዳዮች ዙሪያ አጠቃላይ ውይይት ያካሄዳሉ ተብሎ ይጠበቃል። ከቀናት በፊት የራሽያ ኮማንዶች የቡርኪናፋሶን ዋና አየር ማረፊያ በመቆጣጠር የትራውሬና የደህንነት ስጋት ቀንሰዋል። ዓለም አቀፉ የወንጀል ፍርድ ቤት ሱዳን በዩናይትድ ኤሚሬት ላይ ያቀረበችውን ክስ ውድቅ አደረገ። ሱዳን ባቀረበችው ክስ የዩናይትድ አረብ ኤሚሬት የፈጥኖ ደራሽ ኃይሉን በማስታጠቅና መደገፍ የዘር ማጥፋት እንዲከናወን ማድረጓን ገልጾ ነበር። ዓለም አቀፉ ፍርድ ቤት ዛሬ በዋለው ችሎት ክሱን የማየት ስልጣን እንደሌለው ገልጾ ውድቅ ማድረጉን አስታውቋል። ውሳኔውን ያስተላልፈው አስራ አራት ለሁለት በሆነ ድምጽ መሆኑንም አስረድቷል። የዩናይትድ አረብ ኤሚሬት መንግስት የፍርድ ቤቱን ውሳኔ ትክክለኛ መሆኑን ገልጿል። የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሲጀመር የቀረበው መሰረት የሌለው ክስ ነው፣ በዚያ ላይ ጉዳዩን ለማየት ስልጣን ለሌለው ፍርድ ቤት ክስ መቅረቡ መሆን የሌለበት ነገር ነው ብሏል። ጨምሮም እኛ በሱዳን ግጭት ውስጥ እጃችን የለበትም፣ በአንጻሩ ተፋላሚዎች እየፈጸሙ ያሉትን ግፍ እንዲያቆሙ ስናሳስብ መቆየታችን ይታወሳል በማለት አስረድቷል። ታይዋን ሉዓላዊነታችንን እየጣሰች ነው ሲሉ የሶማሊያ የመከላከያ ሚኒስትር ገለጹ የሶማሊያ የቀድሞ ውጭ ጉዳይ ሚኒስትርና የአሁኑ የመከላከያ ሚኒስትር አህመድ ሙአሊም ፋቂ አገራቸው የታይዋን ፓስፖርትን በተመለከተ የወሰደችውን እርምጃ በተመለከተ ማብራሪያ ሰጥተዋል ሚኒስትሩ እንዳሉት የታይዋን ፓስፖርት በሶማሌ ውስጥ እንዲታገድ የተደረገው በሉዓላዊነት ጉዳይ ነው ሲናገሩም የታይዋን ከፍተኛ ባለስልጣን እኛም ሳያማክሩ በሶማሌላንድ ጉብኝት ለማድረግ አቅደዋል ይህ ደግሞ በግልጽ የሶማሌውያን ሉዓላዊነትን አንድነት መጣስ ነው ብለዋል ጨምሮም ታይዋን በግልጽ የሶማሊያ መከፋፈል እየደገፈች ትገኛለች በማለት አስረድተዋል። የሶማሊያ ሲቪል አቪየሽን ባለስልጣን ባሳለፍነው ሳምንት የታይዋን ፓስፖርት ያላቸው ሰዎች ወደ ሀገሪቱ ውስጥ መግባትም ሆነ ማለፍ እንደማይችሉ ማስታወቁ መዘገባችን ይታወሳል። ለዚህም ታይዋን በሰጠችው የአጸፋ መልስ የሶማሊያን ፓስፖርት የያዙ ሰዎች ወደ ሀገሯ እንዳይገቡ ማገዷንም ይታወቃል። ይህ በእንዲህ እንዳለ የአሜሪካ ሴናተሮች ሶማሊያ ይህንን እገዳ እንድታነሳ ጠይቀዋል። በዋሽንግተን ለሚገኘው የሶማሊያ ኤምባሲ ባስገቡት ደብዳቤ እገዳው የማይነሳ ከሆነ በአሜሪካ ውስጥ ለሚገኙ ሶማሊያውያን የተሰጠ የጊዜያዊ መኖሪያ ፈቃድ ወይንም ቲፒኤስ እንደሚሰረዝ ማስጠንቀቃቸውን ሂራን ኒውስ ዘግቧል። ትራምፕ የአሜሪካ ባልሆኑ ፊልሞች ላይ መቶ በመቶኛ ታሪፍ ሊጥሉ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከዓለም ሀገራት ጋር የገቡበትን የንግድ ውዝግቦች በማባባስ የውጭ ሀገራት የተሰሩ ፊልሞች ላይ መቶ በመቶ ታሪፍ እንደሚጥሉ ተናግረዋል። ትራምፕ ለዩናይትድ ስቴትስ የንግድ ዲፓርትመንት ተወካይ ቀረጥ ለመጣል ሂደቱን እንደሚጀምሩ ፈቃድ እየሰጡ ሲሆን ምክንያቱ ደግሞ የአሜሪካ ፊልም ኢንዱስትሪ እጅግ ፈጣን ሞት እየሞተ ነው ሲሉ ተደምጠዋል። ፊልም ስራዎችን እና ስቱዲዮ ለመሳብ ማበረታቻ የሚሰጡ ሌሎች ሀገራት የተቀናጀ ጥረት ጥፋተኛ ሲሉ የውጭ ሀገራት ፊልም ስራዎችን በመኮነን ይህ ብሔራዊ የደህንነት ስጋት ነው ሲሉ ገልጸዋል። ከሁሉም ነገር በተጨማሪ መልእክትና ፕሮፓጋንዳ ነው ሲሉ ትራምፕ ትሩዝ በተሰኘው የግል ማህበራዊ መድረክ ላይ ሀሳባቸውን አስፍረዋል። በአሜሪካ የተሰሩ ፊልሞች ድጋፍ እንፈልጋለን ሲሉ አክለውም፣ የዩናይትድ ስቴትስ የንግድ ሚኒስትር ሀዋርድ ሉትኒክ ስለ አዲስ ታሪፍ በስራ ላይ ነን ሲሉ ምላሽ ሰጥተዋል። የእንቅስቃሴው ዝርዝር ጉዳይ ግን ግልጽ አይደለም። የትራምፕ መግለጫ ታሪፍ የውጭ ሀገር ፊልሞችን በሚያመርቱ የአሜሪካ ኩባንያዎች ላይ ተፈጻሚ ስለመሆኑ ግን አልተገለጸም። የዩናይትድ ስቴትስ ስቱዲዮ የተሰሩ በርካታ ፊልሞች ከአሜሪካ ውጭ ከፍተኛ ገቢና እይታ በቅርብ ጊዜ ውስጥ እያገኙ ይገኛሉ። እንዲሁም ታሪፎቹን እንደ ኔትፍሊክስ ባሉ አገልግሎቶች ላይ በሚጫኑ ፊልሞች እንዲሁም በሲኒማ ቤቶች የሚታዩ ፊልሞች ላይ እንዴት ተግባራዊ እንደሚሆን ወይም እንዴት እንደሚሰሉ ግልጽ አይደለም። የዩናይትድ ኪንግደም የባህል ሚዲያና ስፖርት ዲፓርትመንት የኢንዱስትሪ ተቋም የብሪቲሽ ፊልም ኢንስቲትዩት እና አምስቱ ዋና ዋና የአሜሪካ ፊልም ስቱዲዮችን የሚወክለው ሞሽን ፎቶ ማህበር በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። የአውስትራሊያ ና የኒውዚላንድ መንግስታት የሀገራቸውን የፊልም ኢንዱስትሪዎችን እንደሚደግፉ ንግግር አድርገዋል። ትራምፕ ለ60 አመታት በላይ ተዘግቶ የቆየው ከባድ ወንጀለኞች እስር ቤት እንዲከፈት መመሪያ ሰጡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ከባድ ወንጀል የሚፈጽሙ እስረኞች የሚቆዩበት አልካትራስ እስር ቤት ታድሶ ዳግም እንዲከፈት መመሪያ መስጠታቸውን ተናግረዋል። ፕሬዚዳንቱ በቱሪዝም ማህበራዊ ገጻቸው ላይ ባስተላለፉት መልእክት እጅግ አደገኛ ወንጀለኞች በማንም ላይ አደጋ እንዳያደርሱ እስር ቤቱ እንደገና ታድሶ እንዲከፈት ሀገሪቱ የማረሚያ ቤቶች ቢሮ፣ የፍትህ ሚኒስቴር፣ የፌዴራል ወንጀል ምርመራ ቢሮ እና የሀገር ውስጥ ደህንነት መመሪያ ሰጥቻለሁ ብለዋል። በካሊፎርኒያ አልካትራዝ እስር ቤት በደሴት ላይ ያለ መሆኑን ከዚህ በፊት ሰብረው ለማምለጥ የሞከሩ እስረኞች ከመስጠም በቀር ምንም አይነት እድል አልነበራቸውም ተብሏል። ከስልሳ ዓመታት በፊት ተዘግቶ የነበረው እስር ቤቱ አሁን በግዛቷ ዝነኛ ፓርክና የቱሪስቶች መዝናኛ ሆነው እያገለገለ እንደሚገኝ ተዘግቧል። አዲሱን የኢ ፓስፖርት አገልግሎት መስጠት የሚያስችሉ 15 አዳዲስ ቅርንጫፎች ወደ ስራ ማስገባት መታገዱ ተገለጸ። የኢሚግሬሽን እና ዜግነት አገልግሎት ከዚህ በፊት ይሰጥበት በነበረው አሰራር በቀን 7 እስከ 8ሺ ሰዎች ቅርንጫፎችን ጨምሮ የሚያስተናግድ የነበረው ሲሆን የተገልጋዮችን ቁጥር ለማሳደግ አዳዲስ ቅርንጫፎችን እንደሚከፍት አስታውቋል። አዲሱን የኢፓስፖርት አገልግሎት ለመስጠት በክልሎች 11 በአዲስ አበባ ከተማ አስተዳደር አራት የሚሆኑ አዳዲስ ቅርንጫፎችን ወደ ስራ ሊያስገባ መሆኑን የአገልግሎቱ የፓስፖርት አገልግሎት ዳይሬክቶሬት ዳይሬክተር ሙልጌታ ታደሰ ገልጸዋል። አገልግሎት መስሪያ ቤቱ አዳዲሶቹን ቅርንጫፎች ሲከፍት በአጠቃላይ የሚኖሩ ቅርንጫፎች 26 እንደሚሆኑ ነው ዳይሬክተሩ የተናገሩት። በዚህም በክልሎቹ የሚገኙ ቅርንጫፎች ሁሉም የኢፓስፖርት አገልግሎት እንደሚጀምሩ ለማድረግ ዝግጅት መጠናቀቁን ጠቁመዋል። ለአቅመ ደካሞችና ወደ ተቋሙ መጥተው አገልግሎት ማግኘት ለማይችሉ ተገልጋዮች ፓስፖርትን ቤት ለቤት መስጠት የሚያስችል ዝግጅት መጠናቀቁን ዳይሬክተሩ ገልጸዋል። የኢሚግሬሽንና ዜግነት አገልግሎት የአንድ ግለሰብ ባዮሜትሪክ መረጃ ጨምሮ የጣት አሻራዎችን፣ የፊት ለይቶ ማወቂያ እና የኤሌክትሮኒክስ ቺፕስ ያካተተ አዲስ ኢፓስፖርት የካቲት 14 ቀን 2017 ይፋ ማድረጉ ይታወሳል። ነባሩና ኢትዮጵያ ከዚህ በፊት ለ125 ዓመታት ትጠቀምበት የነበረውን የማንዋር ፓስፖርት አገልግሎት ጊዜው እስከሚያበቃ ድረስ ስራ ላይ እንደሚውል ገልጿል። ከሚያዚያ ወር መጨረሻ ጀምሮ አብዛኛውን የአቮካዶ ምርት ለውጭ ገበያ እንዲቀርብ ተገለጸ። በኢትዮጵያ የአቮካዶ ምርት እየተስፋፋ መምጣቱን ተከትሎ ከዚህ የሚያዚያ ወር መጨረሻ ጀምሮ አብዛኛውን የአቮካዶ ምርት ለውጭ ገበያ እንዲቀርብ ግብርናና ሚኒስቴር አስታውቋል። ሚኒስትሩ ክልሎች ጠቀሜታውን በመገንዘብ ከአሁን ቀደም በባህላዊ መንገድ የሚሰሩ ቋሚ ሰብሎችን ወደ ተሻሻለ ዝርያ ያላቸው የአቮካዶ ችግኞች በመቀየር እያመረቱ መሆኑን ገልጿል። አቮካዶ በተከታታይ ዓመታት ለመላክ የሚፈልጉ አርሶ አደሮች እንዳሉ የተናገሩት በሚኒስትሩ በሆርቲ ካርቸል ኤክስፖርት ድጋፍ አስተባባሪ አቶ መኮንን ሰለሞን ከሚያዚያ መጨረሻ አንስቶ አብዛኛውን የአቮካዶ ምርት ለውጭ ገበያ እንደሚቀርብ አስታውቀዋል። በደቡብ ምዕራብ እና በመካከለኛው ኢትዮጵያ አካባቢዎች ባለሀብቶች ወደ ዘርፉ ማሰማራት የሚያስችሉ ዝግጅቶችን ማጠናቃቃቸውንም ተናግረዋል በተመሳሳይ የእንጆሪ ምርት በብዛት ወደ ውጭ ሀገራት መላክ እንደሚቻል ገልጸዋል። በተጨማሪም ወደ ውጭ ከሚላኩ የፍራፍሬ ምርቶች መካከል ቀዳሚውን ደረጃ የሚይዘው የሙዝ ምርት እንደሆነም ተናግረዋል። እነዚህ ምርቶች ላይ ከአርሶ አደሩ በተጨማሪ የግል ባለ ሀብቶች እየተሳተፉበትና ምርቶቹን ለማሳደግ በስፋት እየተሰራበት እንደሚገኝ ጨምረው ገልጸዋል። የእሳት አደጋ ሰራተኞች አድናቂን የተባለው ግለሰብ የእሳት አደጋ ሰራተኞችን ለማየት ቤቱን አቃጠለ። ነዋሪነቱን በዩናይትድ ኪንግደም ውስጥ የሆነው ግለሰብ የሚያደንቃቸውን የእሳት አደጋ ሰራተኞች ለማግኘት ሲል የገዛ ቤቱን በእሳት ማቃጠሉን ተሰምቷል። ጄምስ ብራውንስ በመባል የሚታወቀው ግለሰቡ የሀያ ስድስት ዓመት ወጣት ሲሆን በዩኬ ኖርቲምበርላንድ ነዋሪ ነው። ታዲያ ግለሰቡን የሚያውቁ ሰዎች ለእሳት አደጋ ሰራተኞች ልዩ ፍቅር አለው ሲሉ የሚደመጡ ሲሆን ይኸው ልዩ ፍቅር የስነ ልቦና ባለሙያዎች ልክፍት ተብሎ ሊገለጽ የሚችል እንደሆነ ይናገራሉ። ብዙውን ጊዜ ተመሳሳይ ልክፍት ያለባቸው ሰዎች የእሳት አደጋ ሰራተኞች ለመሆን የሚወስኑ ቢሆንም ጄምስ ግን ይህንን ማድረግ አልቻለም። ስለዚህ ከውጭ ሆኖ የእሳት አደጋ ሰራተኞችን ማድነቅ ስራዬ ብሎ የተያያዘው። በዚህም በተደጋጋሚ ሰበብ እየፈጠረ አካባቢ ወደሚገኝ የእሳት አደጋ ዲፓርትመንት ይደውል ጀመር። ነገር ግን በዚህ መቀጠል ሳይችል ይቀራል። ከጊዜ ሂደት በኋላ ሌላ አዲስ ሀሳብ ይዞ ብቅ ይላል። ይህ አዲሱ ሀሳቡ የገዛ ቤቱን በእሳት በማያያዝ የእሳት አደጋ ሰራተኞች መጥተው እሳቱን ሲያጠፉ ለመመልከት ይሞክራል። በዚህም መሰረት ከአንድ ከሰዓት የእሳት አደጋ ሰራተኞች በደረሳቸው ጥሪ መሰረት ያጋጠመውን የእሳት አደጋ ለማጥፋት ወደ ጀምስ ቤት ያቀናሉ። ነገር ግን በኤሌክትሪክ ችግር ምክንያት የተነሳ የተባለው እሳት ይህ ነው የሚባል አደጋ የሚያደርስ ሆኖ ሳያገኙት ይቀራሉ። በዚህ የሚያገኙትን አጥፍተው ይመለሳሉ። ነገር ግን ጀምስ ብዙም ሳይቆይ ከዘጠና ደቂቃዎች በኋላ መልሶ በመደወል ሌላ የእሳት አደጋ እንዳጋጠመው ያሳውቃቸዋል። በቀጥታም የእሳት አደጋ ሰራተኞች ወደ ቦታው በማቅናት ያጋጠማቸውን መለስተኛ የእሳት አደጋ ያጠፋሉ። የእሳቱ መንስኤ በድጋሚ ሲጠይቁትም የኤሌክትሪክ ችግር እንደሆነ ያስረዳቸዋል። ነገር ግን ይህ ምክንያት ተቀባይነት አልነበረውም። ምክንያቱም ደግሞ የእሳት አደጋ ሰራተኞች የመጀመሪያውን እሳት ለማጥፋት በመጡበት ወቅት የእሳት አደጋው እንዳይባባስ በማለት ወደ ጄምስ ቤት የሚገባው የኤሌክትሪክ መስመር አቋርጠውት ስለነበረ ነው። በዚህም ሆን ብሎ የእሳት አደጋ እንዲነሳ በማድረግ ይከሱታል። ጀምስን፣ በዚህ ተከሶ ፍርድ ቤት ይቀርባል። ለፍርድ ቤቱም የእሳት አደጋ ሰራተኞችን ለማየት ለማግኘት በማለት እንዳደረገው ይገልጽላቸዋል። በዚህም ዳኛው የሕዝብና የመንግስት ሀብት በማባከንና ሆን ብለ እሳት በማስነሳት ድርጊቶች ጥፋተኛ ነው በማለት ለአንድ መቶ ሃምሳ ሰዓታት የነጻ አገልግሎት እንዲሰጥ፣ ይህ ሳያደርግ ከቀረ ደግሞ ከስምንት ወር እስራት እንደሚቀጣ የፍርድ ውሳኔ ሰጥተዋል። ለአለቃዋ ኩላሊቷን የለገሰችው ሴት በአለቃዋ ከስራ ተባረረች። ይህ እጅግ አስገራሚ ታሪክ የተፈጸመው በኒውዮርክ ሎንግ አይስላንድ ነው። እንደ ኤሮፓውያን አቆጣጠር በ2011 መጨረሻ ላይ ነበር። የ47 ዓመቷ ዴቢ ስቲቨንስ የአለቃዋን ሁለት ኩላሊት ፌል ማድረጉን ትሰማለች። በወቅቱም በአሰሪዋ መታመም ልቧ የተነካው ስቲቨንስ አንድ ውሳኔ ተወስናለች። ይቺ መልካም ሴት ጃኪ ብሩሲያ የተባለችው አሰሪዋ ኩላሊቷን ለመለገስ ሆስፒታል አገኘች። ዶክተሮቹም የኩላሊት ንቅለ ተከላውን ለማድረግ ምርመራ ይጀምራሉ። የስቲቨንስ ኩላሊት ለአለቃዋ ጋራ ማች ሊያደርግ አልቻለም። ሆኖም መተኪያ የሌለውን ኩላሊቷን ሰጥታ አለቃዋን ለማትረፍ ጥረቷን ቀጠለች። እናም ስቲቨን በቅያሬ የራሷን ኩላሊት ለሌላ ሰጥታ ሌላ ሰው ለአለቃዋ እንዲሰጥ አድርጋለች። በዚህ መልኩ አለቃዋን ከሞት ታድጋለች። አስገራሚው ነገር የሆነው ከዚህ በኋላ ነበር። አለቃዋ ቶሎ ስትድን፣ እንዳለመታደል ሆኖ እሷ ግን የነርቭ የምግብ አለመፈጨት ችግር ይገጥማታል። ስቲቨን ከገጠማት ተደራራቢ ሕመም ለማገገም አንድ ወር ይፈጅባታል። ከቀዶ ጥገና በኋላ ስቲቨን ወደ ስራ ከአራት ሳምንታት በኋላ ወደ ስራ ተመለሳለች። ልበ መልካሟ ስቲቨን የገጠማትን ለማመን የሚከብድ ነገር ነበር ኩላሊቷን ሰጥታ ህይወቷን ያተረፈችው አለቃዋን ለምን ይህን ያህል ቆየሽ ብላ ከስራ ሰናብታታለች። መተኪያ የሌለውን ኩላሊቷን የለገሰችው ሴት የተሰጣት ምላሽ ዛሬም እንደቆንቅልሽ እንደሆነባት ገልጻለች።